አማራ ክልል ያለውን ጽንፍ የረገጠ ብሔረተኝነት አንድ ቀን አማራ ምሁራን ጉባኤ የሚባል ረግጬ አላውቅም። በህይወቴ ሙሉ እንደዛ የስድብ ውርጅብኝ ደርሶብኝ አያውቅም። እኔ የምቻው እኮ አይደለ ዘራችን ተሰደበ። ጥብስ ከቤተ መንግስት የሚመጣለት ክትፎ የሚቀርብለት እያሉ ሲሳድቡ ዳኛቸው አሰፋ ጥርስና ጥብስ ከቤተ መንግስት የሚቀርብለት አትበለው ያምዋል መሰለኝ። ወራዳ እኮ ነው ምንም በቃ ስራ የማይወድ መሆኑ የምታውቁ ፒኤችዲ ይዞ ፓርኪንግ ሲሰራ ነው ዶክተር እገሌ የተባለ ፓርኪንግ የሚሰራ ሰምቼ አላውቅም እኔ ያኛው ስታሊን ይሄኛውን የእኛን ስታሊን ሳያውቀው መሞቱ እንዴት እድለኛ ነው የዳኛቸው ጥርስ ሳውዝ አፍሪካ ተሰራ ይላል። አቢይ ሰዎችን ሲገድል በቃ የቤተ መንግስት ውሻ ለማድረግ ሲፈልግ በማይባል ነው የሚመጣሉ። ምን አለው ጥርስ መልስ አለ። ደቡብ አፍሪካ ሄዳ ያስገጠመችልን ጥርስ መልስ አለ። ከዛ በኋላ ባሪያ አደረገው። እስክንድር ነጋ ኤሪትሪያ ጋር ይሰራል። ዘመነ ካሴ ከዋት ጋር ነው። እስክንድር አሰብን ነው እያውለበለበ ያለ። እኛን እንጠይቃችሁ፣ ዘመነ ካሴ የሚያውለበልበው ወልቃይትን ነው። ያስረክቡ። እስክንድር ነዘመነ ሰዎች ኢትዮጵያ አይደለም ወይት ከገብቶት እኮ የአብይ ቋንቋ አብይ የሚሸናው በነዚህ ሰዎች በኩል ነው፣ የሚናዘዘው በነዚህ ሰዎች በኩል ነው። ፊት ለፊት መከላከያ ጋር ቆሞ ሊዋጉ አይችሉም። የህዝብ ቅቡልነት በእጅጉ ከቀን ቀን እያጡ ሄደዋል። ህዝቡ ተማሯል። ድጋፍ እያጡ ነው። የውጭም ተቋርጧል። ስድብ ጽፎ ይመጣል። ስድብ ግማሽ ኢንተርቪው በጽሁፍ ነው የሚያነበው እንደዚህ። ይሄ መንግስት አንድ ሀሙስ የቀረው መንግስት ነው። ማንን ነው የምታገለግለው? መሳይ መኮንን የዚህ ናሽናሊዝም ዋናው የጨዋዬ አምባሳደር ነው መሳይ ተሟጦ ያለቀለት ሀሳቡ በሙሉ የደረቀበት ይሄ ሚዲያ የዘመነ ሚዲያ ይሉታል የዘመነ ታናሽ ነው ይሉኛል እኔ እኔ ታላቅ መሆን ነው እንጂ ታናሽ ልሆን አልችልም እኔ በጣም ነው ምኮራ ለህዝብ ስንል ሁሉ መስራት ያለብን ነገር መስራት እንዳለብን ስለምናምን ነው ዳኛቸው ዳኛቸው አሰፋ እኔና ያየ ሰው ስመልስ እና መሳይን ምናምን ሲደብደብ ነበር አለው ከተረ አለ። ጊዜ ጊዜ የለም የአሜሪካ ጊዜ እኮ ነው መለስበታለሁ። ግን አንድ ደውሎ ነገር በቃ በእናት ጥብስና ጥብስ ኮፍያም ጨምሬለታለሁ አለ። አረ ከቤተ መንግሥት የሚቀርብለት አትበለው ያሟል መሰለኝ። እና ይሄኮ ጥብስ የሚሉን እኮ ድሃ ስለሆኑ እነሱ በድህነት በድህነት ስላደጉ ነው። ጥብስ ብርቅ ሆነባቸው ነው። እንደዛ እኔ ሳልሰማው እኔ እንደዛ ይዘት ነው ስላልሰማው አንድ ልጅ ደውሎ የነገረኝ ነው። መተው አለበት። እኛ እንለዋለን። እኔ እለዋለሁ። መተው አለበት። መተው አለበት። ወራዳ እኮ ነው። ለምሳሌ ሲሳደቡ ሆዳም፣ ለሆዱ ያደረ ጥብስ ከቤተ መንግስት፣ የሚመጣለት ብለው አዘውትረው ይተቻሉ፣ ክትፎ የሚቀርብለት ወዘተረፈ እያሉ ሆዳዊ የሆነን ነገር እያነሱ እንደ ብርቅ ወስደው ምግብና ሆድ እያጣቀሱ የሚያወሩት የደሃዊ አመለካከት የመንፈስ ልጆች ደ የሚያስቀኝ፣ ትላንትና ዛሬ ነው የሆነ ሰው ልኮልኝ እንግሊዝኛ ይችላል፣ እንግሊዝኛ እያለ የሚያወራውን እንግሊዝኛ እንግሊዝኛ ይችላል የሚያወራውን እንግሊዝኛ እኔ

ቱ ቱ ቱ ቱ የሚያወራው እንግሊዝኛ ነው፣ እንግሊዝኛ የሚባለው እና የአእምሮት እስረኞች ናቸው። ያ ያ ያ አእምሮት አለ ያጉጉት ጉጉት አለ እና ያን ይዘው ሰው ላይ ለጥፋሉ። በቃ አንተ እኮ ይሄን ብለህ ነው ዝም ብለህ ድንቁርና እንደ ጋቢ ደርበ ለብሰህ ዝም የፈለግከውን ነገር እራሳቸውን ማዳመጥ አይችሉም። የፊሎሶፊ አስተማሪ እኔ በጣም በርካታ ቆፍጠን ያሉ የፍልስፍና አስተማሪዎች እኔ አውቃለሁ። ስድስት ኪሎ የተማርኩበት ትምህርት ቆፍጠን ያሉ በጣም ስብዕና ያላቸው አይም ክብራቸው ማለት ነው ሲያስተምሩ ዲስፕሊናቸው እኔም እማውቃችኋለሁ በጣም ጥሩ ጥሩ የስብልና አባቶች አሉ። ዛሬም ድረስ ማረሳቸው ሰዎች አሉ እኮ ይሄ ሰውዬ እኮ ለምን የአብይ አህመድ ስር እንደወደቀ እናስታውሰው። አምና ነው መቼ በፈረንጆች አምና ነው የሰማነው ይሄ መረጃ። ብርሃኑ ነጋን ይጠላዋል። ብርሃኑ ነጋ የሾመው አብይ አህመድ የሾመው ከኢዜማ ወደ ብልጽግና ና ብሎ አስገብቶታል። ወደ መንግስትነት፣ ወደ ስራ አስፈጻሚነት ሰው በሽተኛ መሆኑ የምታውቁት እኮ። በሽተኛ ማለት ምንም በቃ ስራ የማይወድ መሆኑ የምታውቁት ስራ የማይወድ መሆኑ የምታውቁት። ፒኤችዲ ይዞ ፒኤችዲ ይዞ ፓርኪንግ ሲሰራ ነው ያመጣልህን የዘመኑ መሳሪያ ተገኘ ብለህ መልቀቅ ማለት ይህ ነው። ድንቁርና ሎቲው ጌጦ ይሄ ነው ስታሊን ጉዳይ ስታሊን ይሄ ጋዜጠኛው ያኛው ስታሊን ይሄኛውን የኛን ስታሊን ሳያውቀው መሞቱ እንዴት እድለኛ ነው። ያኛው ይሄኛውን ሳያውቅ መሞቱ እድለኛ ነው። ሜይ ቢ ለብልጽግና ለብልጽግና እንግሊዝኛ ተናጋሪ ስለሌላቸው ቱቱቱቱ እያለ የሚናገራት እንግሊዝኛ ልጠቅማቸው ትችላለች። ቢኮዝ አብይ አህመድ እንግሊዝኛ አያውቅም እንግሊዝኛ የሚባል ነገር አያውቅም። ስለዚህ ለአብይ አህመድ አፍ ሊሆነው ይችላል። ሜይ ቢ ሊጠቅሙ ይ ይችላል ምክንያቱም በዙሪያው ያሉት ሃይስኩል ድሮፕ አውት መሃይሞች ስለሆኑ ነው። ሰርቶ መብላት ትልቅ ክብር ነው። ዩቱብ ላይ ቁጭ ብሎ የቆራረጡ የሆነ ስም ማጥፋት ምናምን ቢ ማን ነው ወንድ ነን ቁጣና ስራ እጆች ሰርቶ በስራ ብላ ህሊናቸውና መንፈሳቸው ላይ ጥላቻ የነገሰ ጋዜጠኞች ማንሳት ፈልጋል። ያየሰው ሽመልስ ሰሜን ሸዋ ተወልዶ ያደገ ኦሪታዊ ስርዓት የሚከተል ሌላ ቦታ ቤተ እስራኤል ምናምን እንደሚሏቸው ማለት ነው። ያየሰው ሽመልስም አማራ አይደለም። አማራ ኢትዮጵያ በጅጉ ይጠላሉ። ያየሰው ሽመልስ ጥላቻ አማራን ወይም ኢትዮጵያን ከመጥላት ፓርኪንግ ሲሰራ ማለት ገና እንደመጣ ወረቀቱ እስኪስተካከለት ወደ ፕሮፌሽናል ስራ እስኪገባ ምናምን ፓርኪንግ መስራት ኖርማል ነው። ኖርማል ነው፣ በቃ ኖርማል። ዶክተር እገሌ የተባለ ግን ፓርኪንግ የሚሰራ ሰምቼ አላቅም። እኔ ብዙ ሰምቼ ሰምቼ አላቅም። ዶክተር እገሌ የተባለ ሰምቼ አላቅም። እንግዳ ሆኖ ነገሮች እስኪስተካከለት ድረስ የሚገባበት በርካታ ይገባል፣ ችግር የለበትም። ማንም ስራ አይመረጥም። አብዛኛው በእንደዚህ ሆኖ ዩኒቨርሲቲ የኮሚኒቲ ኮሌጅ ማስተማር ይችል ነበር። የለም፣ አይፈልግም። ማን ይቀጥረዋል? ዋና አዘጋጅ ነበር እኮ የሚገርማቸው ወይ ዳኛ ሉታል ያየሰው ሽመልስ፣ ትልቅ የፕሮፓጋንዳ ሰው። ትንሽ እውነት ካገኙ ሐሰት የመገንባት ችሎታቸው አስደማሚ ነው። ትንሽ እውነት ከያዙ ያሳድጓታል። ያየ ሰው ንጽጽረው ያቀራርባሉ በማያሰድ ደረጃ። ትላንት እንደዚህ ብለህ ነበረ አሁን እንደዚህ ያልክ። በተለይ አቢላይን ነው የሚጠቀመው በሀገራችን ኋላ ቀር ከሚባሉት አንዱ የመናቅና የበታች አድርጎ የማየት ነገር ነው። ፒኤችዲ እንደውም አሁን በአሁኑ ሰዓት የደደቦች መገለጫ እንደሆነ አይተናል። ፒኤችዲ ያለኝ ካል አንድ ሰው እልክ እልክ እልክ በዛ ደረጃ ሲያሽቃብጥ፣ በዛ ደረጃ ራሱን አዋርዶ፣ በዛ ደረጃ ተራድሩዬ ምናምን የጎዳና ተዳዳሪ እስኪመስል ድረስ ዝም ብሎ ከየትም የበቀለ ምናምን እስኪመስል ድረስ በዛ ደረጃ ራሱን ያዋረደው፣ በዛ ደረጃ ወርዶ ዝቅ ብሎ እንደዛ የሚናገር በዚህ ደረጃ ወርዶ ራሱን አዋርዶ ምን ልበላችሁ ከሜዳ አደግነት ከስድነት ተቀጥቃጭነህ አንተ አናጢነህ የሚባል ነገር ያየ ሰው ስመልስ የዚህ አሉታዊ ሰለባ ነው። ቋጥሯል እንዲህ አድርገውናል የሚለው አማራው ላይ አሁን እኔ ይህን ሲሰማ ኮሚኒቲያችን ሰደቤ እኔ እያልኩ ያለሁት ከትልቅ ኮሚኒቲ ትንሽ ሰብ ወጥቷል እያልኩ ወይዳኝ በውስጥን የካጫ ስራ አንድ እኮ እሱ ነበር የሚያስታውሰን የደወ ቅዳሜ እኮ ነው ቅዳሜ እናድርገው እሁድ ቀጠሮ እሱ ራሱ ኦርጋናይዝ የሚያደርገው በኢህአዴግ ጊዜ ነው። ገነት ዘውዴም እህቱ ሚኒስትር በነበርበት ጊዜ ነው ኢህአዴግ ስለነበረ ግን ያኔ አገር ቤት ገብቼ የሆነ ነገር አገኛለሁ ብሎ ሲያስብ የነበረ ሰው ነው። ይሄ ካሴት አንደኛ አንደኛ አዘጋጅ ኮሚቴ መድረክ ላይ የማይቀር ማለት ነው። አለች መዝናኛ ቤት አለች፣ ድራፍት ቤት ቁጭ እንበላ እንጫወታ ይላል። ከዛች ቤት የማይለይባት አንድ ጉራጌ ድራፍት ቤት ጉራጌ ነው ባለቤቱ ማለት ነው። የምትታወቅ ቤት ትዝ ይሏል ሰው እኔ ፕሮግራም ሲሰማ እና ብርሃኑ ነጋን ሰልቦበት ነው አብይ ከአብይ ጋር የተጣላሁ የአማራው መከላከያ ቀስ በቀስ የጸጥታ አድማ በታኝና ሚሊሻ አጠናክሮ ገጠሩን እየለቀቀ ስትራቴጂክ የሆኑ ከተማዎችን እና የመሳሪያ ዝውውር መንገዶችን ዘግቶ እየያዘ ነው። ከተማዎችን እና ስትራቴጂክ የሆኑ መንገዶችን መዝጋት፣ አድማ በታኝ፣ በተለይ ሚሊሻ በኃይል ማሰልጠን። ፊደል ከቆጠረ አይደለም አንድ ምንም በቃ ስርዓት በሌለበት ቦታ ላይ ምንም ፊደል ሳይቆጥር ተራ ምናምንቴ የሚናገረው ነገር ሁሉ ሲናገር የነበረው ጠብቆ የነበረው ትልቅ ቦታ እሰይ ስለቴ ሰመረ ሰይ ስለቴ ዘመረ ዳ በህል ቅቤ ማይጠጣ ኑሮዋል ጥሩ ነው። እንደዛ ብላቸው አስቡ። አሁን ባሉበት የቡድን መሳሪያ ቢኖራቸው ጠብ ለማጫር ያገለግላቸው እንጂ ፊት ለፊት መከላከያ ጋር ቆሞ ሊዋጉ አይችሉም። አንደኛ ጦርነት አዳክሟቸው የአማራ ክልል ህዝብ ከፍ ያለ ችግር ውስጥ ወድቋል። ዞሮ ዞሮ ብርሃኑ ነጋ ከወቀስከው አራት ፐርሰንት ተማሪ እንዴት ያልፋል? ስሪ ፖይንት ምናምን ፐርሰንት እንዴት ያልፋል? ይህ ሁላ ሚሊዮን ተማሪ ጣለ ሲባል እንዴት ብሎ ከአስመራ ከኤርትራ በረሃ እዛው ሲንቀዋልል የነበረ ታጋይ ነኝ ስለነበረ መጥቶ የትምህርት ሚኒስትር ስታደርገው እኮ ነው ትምህርት የተበላሸው ብሎ ማንን ነው የወረፈው? ብርሃኑ ነጋ አገኘው ብሎ ማንን የወረፈው? አብይ ነው እንዲህ ብሎ ስትሾም እኮ ነው ያንን የተበላሸው። ማለት አብይ ኃላፊነት አለብ ይሄ ሰው በመሾም ከዛ ቤተ መንግስት ተጠርቶ አብይ ሰዎችን ሲገድል ባሪያ በቃ የቤተ መንግስት ውሻ ለማድረግ ሲፈልግ በማይባል ነው የሚመጣብህ። ነው እረኛ በሆነ ምን አለው? ጥርስ መልስ አለ ጥርስ መልስ። የፋኖ የማህበራዊ ኢኮኖሚ በህዝብ ንብረት ላይ በእጅጉ ያረፈ ነው። ሶሻል ባንዲትስ ናቸው ማለት ሽፍታ ማለት በህዝብ ገንዘብ ላይ ነው የምትኖረው። ሌላ ከየት አመጣ? አታርስ፣ አትነግድ፣ ምን አትልም። አሁን በሸፈተው ክፍልና በአርሶ አደሩ መካከል ያለው ግንኙነት እኛ የታገል ነው እኔ እኮ ምንድን ነው ያቀመሱት? ምንድን ነው ያበሉት? በዚህ ደረጃ ከስሮና ተዋርዶ ሳይውልም ከዚህ የበለጠ ደስታ አምሶ ሀፒ እንደዚህም ተደስቼ ማላቅም በራይት ሳይድ ኦፍ ሂስትሪ ስለቆምኩኝ ልጆቼ እኔ ካለፍኩ በኋላ የሚኮሩበትን ታሪክ ነው የተኩላቸው። በትክክል በታሪክ ትክክለኛው ሳይድ ስለሆነ የቆምኩት አምሶ ፕራውድ። እኔ በቃ ለራሴ ስሰማው ያልኩት እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ። እንደዛ ነው ያልኩት፣ ስለቴ ሰመረ ነው ስለዚህ ወደ ነጥቤ ልመለስና፣ ማዕከላዊ መንግስቱን ይወጋሉ፣ ነፃ ልናወጣችሁ ነው፣ የጠየቅናችሁን ትሰጡናላችሁ የእናንተ ስራ የተጠየቃችሁትን ነገር ማቅረብ ነው የሚ ይህ አይነት ሪሌሽንሽፕ ሊቀጥል አይችልም። ህዝቡ ተማሯል። ህዝቡ ልቡ ሸፍቷል። ድጋፍ እያጡ ነው። የውጩም ተቋርጧል። ምስራቅ የምትባለ ሰክረታሪ ፕራይም ሚኒስትር ጽፈት ቤት ሚኒስትሯ ደቡብ አፍሪካ ሄዳ ያስገጠመችልን ጥርስ መልስ አለ። በጣም ከባድ ነው ይሄ፣ በጣም ከባድ ነው። እኔ ሰምቼ አላቅም እንደዚህ አይነት ቋንቋ። ከዛ በኋላ ባሪያ አደረገው። ባሪያ አንደኛ ብርሃኑ መንካት አይችልም። ብርሃኑ መንካት ማለት አብይን መንካት መሆኑ ገባው። ባሪያ አደረገው። በቃ የፈለክ ኮፍያ ቀይርላሃለሁ፣ ጥብስ እንትን አደርግልሃለሁ፣ ይህን አደርግልሃለሁ። አዲስ አበባ ዩኒቨርስቲ ምናምን ማንም የአንተ እኩዮች የነበሩ ዶክተሮች አዲስ አበባ ዩኒቨርስቲ ፒኤችዲ ያላቸው ያው ደሞዛቸው መቶ ዶላር የማይሞላ ነው። አንተ ግን እንደዚህ አደርግልሃለሁ። ደግሞ አማራ አይደለም። ይሰማ እሷ አልኮልኝ ሰው ቆርጦ ልኮልኝ። ከቁጣ የመጣ ነው፣ የአስተማሪ ግድያው፣ ሆስፒታል ሰራተኛ ግድያው፣ ማዳበሪያ እንዳትወስዱ አሁንስ አበዛችሁት ነው ያ እና እንትን አለ። ጎንደር ያሉትን ፋኖዎች የወልቃየት ጉዳይ እንደ ልብ ከወያኔ ጋር እንዲሰሩ ያደረጋቸው አይደለም። ጎንደር ያሉት ከኤሪትራ ጋር የቆየ ግንኙነት አላቸው። አብዛኛውን የጎንደር ፋኖ የወያኔን በደል አፍጹም ያደረሳ ምን ያህል እንደተቃጠሉ የምታቋቸው፣ ተከታዮቹ ሃይስኩል አውት ምንም ትምህርት የሌላቸው እውቀት የሌላቸው እያለ እንግሊዝኛ የሚናገርላቸው ታገለው በገንዘብ ገሳ ምን ያላደረገው ነገር የለም። ነስ ህገወጥነት እንደፋል ለቀንዲሁም በቃ የዱርዬ አይነት እንዴ ትዛይላችሁ፣ እንዲ የባጃጅ ፖለቲካ የባጃጅ የፈረስ ፖለቲካ የኦፒኒዮን ፖለቲካ ይዞት መጥቶ ፈረሶች፣ ባጃጅ ምናምን ቲሸርት ለብሰው ምናምን ትዛይላችሁ። የቀሩት እስክንድር ነጋ ደሌጌሽን ሁሉ ሰደዋል። የኤሪትሪያ ጋራ ይሰራል። ዘመነ ካሴ ከህወሓት ጋራ ነው። ም ድብብቆሽ የለም። እስክንድር አሰብን ነው እያውለበለበ ያለ። እኛን ጠይቃችሁ አሰብ የለም። ዘመነ ካሴ የሚያውለበልበው ወልቃይትን ነው። ላስረክቡ ፖለቲካ ገብቶት እኮ ፖለቲካ ተረድቶት ማለት ፍልስፍና ስለሚያስተምር፣ እንመለስበታለን። እንመለስበታለን የዳኘው ጉዳይ አለ፣ ሰፋ አርገን መጣ። አንዳንዴ ስለሚያሳስበ ነው። ተመልካቾች፣ አንደኛ ቤተሰብ እንዳነካ፣ ቤተሰብ እንዳነካ። ገነት በጣም ነው የምናከብራቸው። ገነነው፣ ወንድሙ ገነነውን በጣም ነው የምናከብረው። በጣም የተከበረ ቤተሰብ እኮ ነው። ከብስል ጥሬ እኮ ነው የተገኘው ይሄ ሰው። በቃ የሆነ ነገር እኮ ስብእና ያላቸው ሰዎች ናቸው። ስብእና በጣም በቃ የሰው ልክ የሆኑ ሰዎች አሉ እኮ። ከዛ ቤተሰብ እና ቤተሰብ ጭምር እና ሁሌ ዳኛቸው ስንትስ ያደረገው ገነነው አይሰማውም ብዬ አልገምትም። እኔ ገምት ይመጣል ለዚህ የምንሳቅቀው አንዳንዴ የአብይ ቋንቋ ነው። አብይ የሚሸናው በእነዚህ ሰዎች በኩል ነው የሚናዘዘው በእነዚህ ሰዎች በኩል ነው። ብዙዎቻችን ብዙ ኢትዮጵያን ገርማዎች፣ ምን አይነት ማይንድ ነው እንደዚህ የሚያ ምን አይነት ሜንታሊቲ ነው እነህ ሰዎች? ኢትዮጵያ አደለም አሁን እነህ የሚናገሩት እነስክንድር፣ እነዘመነ ህዋት፣ እነኛ በፊት ያደረጉትን በሌላ መንገድ እየደገሙት ነው እኮ ምንም ነገር የለውም ወይ ታሪክ? ይህ ምንኛ መሰከር ነው እኮ። የሆነ ጊዜ ላይ የባጃጅ ፖለቲካ ትዛ ይላችሁ በባጃጅ በምናምን የእሱን ፎቶግራፍ ተለጥፎ ፈረስ ምናምን የኦሮሚያ ክልል የሚመስል የነሽ መልስ አብዲሳ የኦፒዲዮ በፈረስ በምናምን ሆነው ረሳችሁት? ያለን ይህን እንደዚህ አይነት ዱሩዬ እንደ ያለ እንክርዳድ አጥቅላ ማታቀልት እንደዚህ ያለ እንክርዳድ ሲኖር ነቅላ ነው የምትጠብለው። ነው በኦሮሚያ ክልል በቅርቡ በሰላም ከገቡት የጃልሰኝ ቡድን በኋላ ትልቅ የሚሊተሪ እና የፖለቲካ ለውጥ እየተካሄደ ነው ሸኔ የሚባለው ሀይል ትልልቅ ስትራቴጂ ስፍራዎችን እየለቀቀ ነው አሪፍ የጃል ምሮ የቅርብ ኮምሬድ ስለተገደለ ጃል ምሮ ችግር ውስጥ ወድቋል አጠገቡ ያሉት የአለማመን ደረጃ እየደርሷል ዳኛቸው ዶክተር ዳኛቸው እኮ ጽሁፍ ስድብ ጽፎ ይመጣል ስድብ እንደዚህ ያልኩ ከበደ ሚካኤል በጽሁፋቸውም እንዳሉት ብሎ የከበደ ሚካኤል ጽሁፍ ይዞ ይመጣል። እንደዚህ አሪስቶትል እንዳለው ይልና ግማሽ ኢንተርቪው በጽሁፍ ነው የሚያነበው። እንደዚህ ሄድና ለዚህ ነው የሚከፈለው ተብሎ ስለሚላኩ ነው። አሁን የገጠመው የኢትዮጵያ ችግር ይሄንን ይመስላል። በዚህ ትወጠዋለሁ አትወጣውም። የሌላ ጥያቄ ሆኑ። ይሄ ፕሮፓጋንዳ ግማሽ ሀይል ነው የአብይ ቋንቋ 50 ፐርሰንት ጦርነት የሚያልቀው በፕሮፓጋንዳ ነው ብሏል። ፕሮፓጋንዳ 50 ፐርሰንት ይወስዳል። ያለበት በኢትዮጵያ መንግስት በፕሮፓጋንዳ ነው የሚያምነው። በሚዲያ ኮንሳምፕሽን ብዙ ኮንሱም ሲያደርግ ህዝብ ይደናገራል፣ ተስፋ ይቆርጣል፣ ለጥ ብሎ ይተኛል። በቃ እንደፈለግ ትረግጠዋለን። ህዝቡ ስለበቃ ኦሮሚያ ክልል ስላንገሸገሸው ለመከላከያ መረጃ የሰጠ ወሳኝ የሆኑ ኦፐሬሽኖች እየተካሄዱ ነው። ድሮም አይሰጠውም። አማራ ክልልም ተጀምሯል። ባይዘ በየቀኑ ወደ ሰላም መንገድ የሚገቡት ደግሞ ተዋጊዎች እየጨመረ በውስጣቸው የነበረ ሴል ተመጣጥቷል ። ከዛሬ ጀምሮ የአቶ ገዱ ስም ተቀይሯል። የብልጽግናው ገዱ የኢህአዴጉ ገዱ ሳይሆን አርበኛው ገዱ እንዳርጋቸው ነው ስማቸው። በእኔ በኩል አቶ ገዱ አርበኛ ናቸው። ይህንን አውሬ ይህንን ጨካኝ ጥለው ንቀውት ከህዝባቸው ጎን ቆመው የዚህን ክፋት ስለሚያወግዙና አውሬነቱን ስለሚያሳዩ ገዱ እንዳርጋቸው ለእኔ አርበኛ ናቸው። ስለዚህ አርበኛ ገዱ እንዳርጋቸው ብዬ ነው የምጠራቸው። ትልቅ ስራ ነው፣ የማጽዳት ስራ የተካሄደው። ኦሮሚያ በጣም የተሻለ የአስተዳደር መዋቅር የተዘረጋ ነው። ኦሮሚያ ክልል እና ሽመልስ አብዲሳ ሰው የሸኒ ታጋዎች የህዝብ ቅቡልነት በእጅጉ ከቀን ቀን እያጡ ሄደዋል። እንግዲህ አማራ አዳዲስ ምልምሎች እየገቡ ነው። አዳዲስ በፋኖ አልቀው ነበር የነበረው ተመትተዋል። ብዙ በርካቶች ተመትቷል አማራ ክልል የገባው የነባሩ የነበረው አብዛኛው ስለተመታ አዳዲስ ምልምሎች ከብላቴ ከጦላይ ከብር ሸለቆ ከምናምን ያሰለጠናቸውን እያስገባ ነው። አሁን አዳዲስ ምልምሎች የተራቆተ አሃዱ ምናምን ነበር እነሱን እየሞላ ነው። ጉድጓድ እየሞላ ነው። እነሱ አዳዲሶቹ ባለፈው 56 ከመቶ የአማራ አድማ በታ የሚባለው 56 ከመቶ ወደ ፋኖ ተቀላቅሏል። ይሄ ብሬኪንግ ኒውስ ተብሎ መቅረብ ነበረበት። በብልጽግና ስር የሚተዳደረው የአማራ ፖሊስ ወይም አድባ ብተና፣ ይህ መንግስት የኔ መንግስት አይደለም፣ የዚህ አገልጋይ መሆን አልፈልግም፣ አድባ በታ አይነ ፖሊስ እየተባልኩኝ የወንጀለኛ መንግስት አገልጋይ መሆን አልፈልግም ብሎ እየወጣ ነው። ወደ ፋኖ እየተቀላቀሉ ነው። መሳይ መኮንንን ማንሳት ፈልጋለሁ። መክሸፍ እንደ መሳይ ካልኩ ሰንበት ትብዬ ነበር። መሳይ ተሟጦ ያለቀለት ሀሳቡ በሙሉ የደረቀበት መሳይን የሚያህል ጋዜጠኛ የዳኛቸው ጥርስ ሳውዝ አፍሪካ ተሰራ ይላል። ብሔረተኝነት ጽንፈኛ ሲሆን ደግሞ ለራሱም አይጠቅምም ለሀገርም ምንም አይጠቅምም። አርበኛው ገዱ እንዳርጋቸው እንደነገሩ እቺ የአማካሪ የምትባለው ስልጣን አሉ ማቆያናት በቃ ቱ ኬፕ ዩ ክሎዘር ርቀህ እንዳትሄድ ከሱ ጎን አድርጎ ማቆያናት። አንድ ተኩል አለ ዘሪሁን ተሾመ የሚባል የህዝብ ሸክም ሸክም የሶሳይቲ በር ዘሪሁን ተሾመ የሚባል ሰካራም ሰካራም ከኢሌቨን ኤኤም በኋላ የሚናገረውን አያውቅም። ብዙዎቹ ሲናገር ሱሪው ላይ የሚጸዳዳ ነው የሚሉት። ብሔረተኝነት አደገኛ ፈረስ ነው። አደገኛ የሚሆንበትን ምክንያት ልጓም የለውም። አንድ የበጥሰው ከወጣ በኋላ አለቀለ። አታቆሙ። አማራ ክልል ያለውን ጽንፍ የረገጠ ብሔረተኝነት፣ እኔ መሳይ መኮንን የዚህ ናሽናሊዝም ዋናው የጨዋይ አምባሳደር ነው ይነ፣ እሱ ነው ዋናው አጨዋይ። ያን ጽንፍ ተቀላቅልል። አሁ የሚያስጨዋሱ የሸዋ ሮቢት ኮማንደር የአድማ በታኝ አዛዡ አራት ወታደሮች ነው ይዞ ይገባ። ከነሙሉ ትጥቁ ነው ይዞ ይገባ አዛዡ። መለመድ አለበት ነገሩ ዳኛቸው። ይሄ መንግስት አንድ ሐሙስ የቀረው መንግስት ነው። ማንነው የምታገለግለው? ነገ ወንጀለኛው እንትና ነው እኔ የለሁበትም የምትለው አይደለም። አረጋ ከበደም እኔ የለሁበትም ሌላ አይችልም። አብይ አዞኝ ነው ልትላ አትችልም። በቀጥታ የተሳተፍክ ነው

ዘሪሁን መክሮ ቁም ነገር ያደርጋል። ዘሪሁን ኢትዮጵያን ሲያስገድል ይኖረ እየሰለለ ለጌታቸው አሰፋ ለጂንጃን ካያለ ኢትዮጵያን ሕዝብ ሁሉ በኢህአዴግ ተሰራ የተባለውን ወንጀል ያሁሉ ሁሉ መጨፍጨፍ፣ ያ ሁሉ መገደል፣ ያ ሁሉ ሰብአዊ መብት ጥሰት የነበረውን የሚያደርግ የነበረ ዘሪሁን ነው። አሁን ዘሪሁን ሁለንተናው በደም የተነከረ ዘሪሁን ቁም ነገር ይመክራል ነው ተብሎ ነው። አራት የሚገርሙ አማራዎች አጣን ባለ እኔ እኔ ጎበዝ አልኳቸው ሶስቱን ጽፍ ያለው እዛዝ አንባቸው ምግባሩ እየጽፍ ያሉ የሞቱብንን ጀግኖች። ኧረ አራተኛውን ነገሩ ያሉ። ማነው አራተኛው? አንዱ ሚቅለሰለስ ፕሮፌሰር። እኛ ስም አንጠራም፣ ገባኝ። ምንም ሀዘኔታ አልነበረባቸው። ይሄ ሚዲያ የዘመነ ሚዲያ ይሉታል። የዘመነ ታናሽ ነው ይሉኛል። እኔ እኔ ታላቁ መሆን ነው እንጂ ታናሽ ሊሆን አልችልም። ምናልባት እኩል ያለ እንሆን እንችላለን። ይሄ ፋኖ ነው የሚደግፈው። ይሄ ሚዲያ የፋኖ ነው፣ ፋኖ እኮ ነው የሚደግፉት ተብሏል። ይሄ ሚዲያ ሰምተናል። ቆፍጠን ብለን ለህዝብ ስንል ለነገም ጭምር እያየን የሰራ ነው፣ ለነገም ጭምር አሁን ግልጥልጥ ብሎ የኢትዮጵያ ፖለቲካ ወዴት እያመራ እንዳለ ምን አይነት አልያት በዚህ አካባቢ ሊፈጠር እንደሚችል ኢትዮጵያውያን ቁልጭ ያለ ስዕል እያገኙ ነው። በዚህ ሰዓት በተለይ የአማራ ተወላጆች፣ የአማራ ፋኖ ትግል ደጋፊዎች ምን እንደሚሰማቸው በዚህ ሰዓት ማየት ይቻላል። ኮንፊደንስ አላቸዋል። ብቻችሁ አይደላችሁም የሚለው ስሜት አለ። ብቻችን አይደለንም ያለፈው አልፏል የሚለው ማለት ነው። የአማራ ህዝብ ይከፋፈልብናል። ስለዚህ አራት ጀገና ሞተን ሁሉንም እናጀግናሉ። ከዛ ቀን ወዲህ አንድ ቀን የአማራ ምሁራን ጉባኤ የሚባል ረግጬ አላውቅም። ብሔራዊ ቴያትር ወጣሁና ገዳይንም ተገዳይንም ባንዴ ሞራል ገበታ መዘከር ትክክል አይደለም አልኩ። አንድ ቀን ማ ሊቀርቧችሁ ዶክተር አምባቸውን የገደለው አሳምነው ማለት ነው። ሌላ ሰው ነው ማለት አምባቸውን ለሁለተኛ ጊዜ እንደመግደል ነው ብዬ ወጣሁ። ጨካኝ ስለሆነ ውሸታም ስለሆነ ካዲ ስለሆነ ባንዳ ስለሆነ በሆዱና በመጠጥ ልትገዛው ስለምትችል ኤኒቲንግ ቦድካስት ከቀዳለት ድረስ ልጅህን ንብረድ ብትለው ልጅ የለውም እንጂ አሁን ወልደ ላሉ ከሰራተኛው ልጅህን ንብረድ ብትለው ያርዳል ተብሎ ነው የገባው። ይህን ለማድረግ ነው የገባው ለብልጽግና ለውጥ ላያመጣ አብይ ሰካር ጌታቸው ሰካራም እንደሆነ ጠንቅቆ ያውቃል። ጌታቸው ቁም ነገር እንደሌለው ጠንቅቆ ያውቃል። በህይወቴ ሙሉ እንደዛ የስድብ ውርጅብኝ ደርሶብኝ አያውቅም። እኔ ምቻኳል፣ አባቴንም፣ እናቴንም፣ እህቴንም ወንድሞች ዘራችን ተሰደበ። ኤርሚያስ እድሜውም አድጓል። የበሰለ ሰው ነው። አግኝቼዋለሁ። እውነቱን ለህዝብ ከማቅረብ አራት ጀግና ሞተብን በሚል ገዳውንም ተገዳውንም አቤልና ቃኤልን መጽሐፉ አንድ ጋኖ እንደሚያያቸው ወንጅሏል እኮ ቃኤል ተወንጅሏል፣ መወንጀል ነበረበት። የአማራ ብልጽግና ያሰማረው አሁንም ዛሬ ድረስ ወንጀል የሚፈጽመው አማራ የሚወክለው አይደለም፣ ብልጽግና ወክለው ነው። ቁጭ ያለ አማራ ውጊያ ላይ ነው ያለው ስለዚህ ለይቶ በደንብ አድርጎ ፖለቲካ በደንብ ግልጥልጥ ብሎ ስለወጣ ስለ ሰላም የትግራይ ህዝብና የአማራ ህዝብ አብሮነትን ለማጠናከር መሰረት እየጣለን ቀላል አይደለም። ብልጽግና መንግስት ጋር ከጦር መሳሪያና ፌስቡክና ዩቲዩብ ላይ ብቻ ኢንቨስት ማድረግ የሚፈልግ መንግስት ጋር መቅጠብ ቀላል አይደለም እና ከዚህ ሁላ ተጋፍጦ እዚህ መድረስ የሚመሰገን ነው የሚያኮራ ነው እኔ በጣም ነው የምኮራ ከማን ከስንት አጋስስ ከስንት ሚዲያ ጋር እየገጠምን እንዳለን ስለምንገነዘበው ነው እና የነገ መጽያችን ለህዝብ ስንል ሁሉ መስራት ያለብን ነገር መስራት እንዳለብን ስለምናምን ነው